አእምሮ ላይ ነው እየተሰራ ያለው ሰራተኛ አእምሮ ላይ እየተሰራ ያለ ሪፎርም ለውጡን ለማስቀጠል ስራውን እንዲወድቅ በማድረግ በሀቀኝነት እንዲሰራ በእውነት እንዲሰራ በፍቅር እንዲሰራ ከማድረግ አንጻር እየተሰሩ ያሉ ስራዎች ልዩ ናቸው። ተቋሙን ለሰራተኛም ለግብር ከፋይም ምቹ ከማድረግ አንጻር የተሰሩ ስራዎች እውነት ለመናገር የሚያስመዘግኑ ናቸው። በሀገር ውስጥ ለምተው ስራ ላይ የዋሉ ቴክኖሎጂዎች ጥራት ያለው መረጃ እንዲኖረንም እንደዚሁም በብቃት ሀብት እንድንሰበስብ ትልቁ ድርሻ እየተጫወቱ እንደሆነ መታዘብ ችያሉ የልምድ ልውውጦች ተቋማት ልምዶቻቸውን፣ አስተያየቶቻቸውን ያገኟቸውን ትምህርቶችና ምልከታዎችን ከሌሎች ጋር በግልጽ የሚካፈሉበት ይህም ብዙውን ጊዜ እውቀትን ለማካፈልና ግንዛቤን ለማጎልበት የሚያግዝ ነው። በርካታ ትሩፋቶች ያሉት የልምድ ልውውጥ የግንኙነት ሁኔታን ሲያጠናክር የመተሳሰብ ስሜትንም ይፈጥራል። በተለይም የሌሎችን ተሞክሮ በማዳመጥ ተቋማት ጠቃሚ አመለካከቶችንና ግንዛቤዎችን ማግኘት እንደሚችሉ ጥናቶች ያሳያሉ። የገቢዎች ሚኒስቴር ከሰሞኑ ክልሎችን በመጋበዝ የተሰሩ መልካም ተሞክሮዎችን አጋርቷል። በርካታ የለውጥ እንቅስቃሴዎችን ባለፉት ጥቂት ዓመታት ማስመዝገብ የቻለው ተቋሙ በቴክኖሎጂ፣ በሰው ኃይል፣ በምቹ የሥራ አካባቢን መፍጠርና የሕግ ማሻሻያዎች ላይ የተሰሩ አንኳር ተግባራትን ከተለያዩ ክልሎችና ከተማ አስተዳደሮች ለተገኙ የገቢ መስሪያ ቤት ተወካዮች አስጎብኝቷል። ወጥነት የተላበሰ አሰራርን ለመዘርጋት እንዲህ አይነቱ ልምድ ልውውጥ እጅጉን ማስፈለጉን በጉብኝቱ ወቅት ተገልጿል። ክልሎችን ከፌዴራል የገቢዎችና የጉምሩክ ተቋማት ጋራ የልምድ ልውውጥን ማድረግ ያስፈለገበት ምክንያት ሕጎችን እንዴት እናጣጥማለን፣ በሰው ላይ እንዴት እንሰራለን፣ ለተገልጋዮች ምቹ ቦታን ከመፍጠርና ቴክኖሎጂን አሁን ዘመኑ ዲጂታላይዜሽን ነው። ይህንንም በፌዴራል ደረጃ የሚሰሩትን የተሰሩ ጉዳዮች በደንብ ግንዛቤ ተይዞበት ልምድ ተወስዶበት ከዚህ የተቀዳ ወደታች እንዲወርድ ይፈልጋል። ሀገራችን የአጠቃላይ ኢኮኖሚ የሚያመነጨውን ገቢ በብቃት ለመሰብሰብ የሚያስችለንን አገራዊ የታክስ ሰባሰብ አቅምን በከፍተኛ ደረጃ ለማብቃት ካለው አስተዋጽኦ አኳያ ነው ማለት ነው እንደዚ አይነት መድረኮችን የምናካሄደው። ከዛ ያለፈ ከሆነ ደግሞ በጋራ ተባብረን ደግሞ የሕግ ተገኝነት ስርዓትን ስታብሊሽ ለማድረግ ለማጠናከር የሚያስችለንን አቅም ለመፍጠር ታስቦ የተዘጋጀ መድረክ ነው ማለት ነው። ከተለያዩ ክልሎች የተውጣጡ የገቢ መስሪያ ቤት አመራሮች በጉብኝታቸው ወቅት እጅግ የተደነቁባቸውን ጉዳዮች ሲገልጹ ከዚህ ቀደም ከሚከናወኑ ተመሳሳይ የልምድ ልውጦች ይሄኛው እጅግ እንደተለየባቸው አንስተዋል። በርካታ ልምድ ሊወሰድባቸው የሚገቡ አሰራሮች እንዳሉም ጠቁመዋል። የቢሮ አደረጃጀቱ ምን ይመስላል? ምን ምን ተግባራት አሉ? ክልሎች ደግሞ ተሞክሮ ወስዶ መቀመር ያለባቸው ከገቢ አሰባሰቡን ለማሳለጥ መጠቀም ያለባቸውን ስራዎች እንዴት መስራት እንዳለብን ልምድ የወሰድንበት ነው። ከዛ አንጻር የገቢዎች ሚኒስቴር እውነት ለመናገር በጣም ከ2011 ጀምሮ እስከዚህ ሰባት ወር ድረስ ያለውን የገቢ አፈጻጸም ስንመለከት በጣም ለውጥ ያለበት ከፍተኛ የሆነ እድገት እያስመዘገበ የመጣ ተቋም ነው። ዋና መስሪያ ቤት እና ሌሎች የገቢ ሰብሳቢ ተቋማት ከፍተኛ ግብር ከፋዎችም፣ እንደዚሁ መካከለኛ ግብር ከፋዎች አካባቢ ወርደን አጠቃላይ የስራ እንቅስቃሴ ለማየት ሞክረናል። እየታዘብኩ ያለሁት በተለይ አጠቃላይ አሰራሮቻችንን በቴክኖሎጂ እንዲደገፍ ለማድረግ እየተደረገ ያለው ጥረት ለሀብት አሰባሰብ ስርዓታችን በከፍተኛ ሁኔታ እንዲያድግ እንደዚሁም ጥራት ያለውን መረጃ እንድናገኝ ትልቁን አስተዋጽኦ ሊያበረክት እንደሚችል ያየሁበት ነው። በሀገር በቀል በራሳችን መሪዎች በራሳችን የኢትዮጵያ ልጆች በራሳችን መሪዎቻችን ደግሞ ሰርተው ኑ ይህንን ነገር እንደዚህ ነው መስራት ያለባችሁ፣ ሰው ኃይል ላይ መስራት ያለባችሁ፣ ይህንን ነው የቢሮችሁ ለያውት፣ ይህንን ነው መምሰል ያለበት ከለያውቱ ጀምሮ ማለት ነው። እንዴት መቀመጥ እንዳለበት፣ እንዴት መሰራት እንዳለበት፣ ለሰራተኞቻችን እንደት ምቹ መሆን እንዳለበት እንግዲህ ለገቢዎች ሚኒስቴርም በጉምሩክም ያየነው ነገር እውነት ትልቅ ለውጥ ለሌሎችም ቢሮዎች በጣም ተሞክሮ ሊሆኑ የሚችል ነው። የገቢዎች ሚኒስቴር ከተቋማት ቅንጅታዊ ስራዎችን የሚሰራ ሲሆን ከእነዚህ መካከል ክልሎችን የሚደግፍበት መንገድ ተጠቃሽ እንደሆነ ይነሳል። ከአቅም ማጎልበት ጀምሮ በተለያዩ ዘርፎች ለክልሎች ከዚህ በፊት ይደረጉ የነበሩ ድጋፎችን የገለጹልን የስራ ኃላፊዎች ግንኙነታችን እጅግ ጠንካራ ነው ይላሉ። ከታክስ ስርዓት ጋር የታዙ የሚወጡ ሕጎችን እንዲያጣጥሙ ማጣጣም ስንል አንደኛ ህጉን ከዚህ አዶፕት አድርጎ አጣጥሞ ከራሳቸው ቋንቋም ጭምር ተካቶበት እንዲወጣ ይደረጋል። እዛ ላይ ድጋፍ እናደርግላቸዋለን። ሁለተኛ ህጉ ከወጣ በኋላ ተጣጥሞ ተግባራዊ መሆን አለበት። ሌላ ህጉን ብቻ ሳይሆን አጠቃላይ በህጉ ላይ ያለውን ህጉም ሲወጣ የማሳተፍ ጉዳይም ጭምር ነው ማለት ነው። አቅምንም ማጎልበት ማሰልጠን፣ በወጡ ህጎች አስራ ስርዓቶች ላይ አቅማቸውን የማጎልባት የማሰልጠን ጥያቄ የሚያነሱት ግር የሚላቸው ነገሮች ላይ ማብራሪያዎችንም ጭምር የመስጠት በአካል ሄዶ የመደገፍም ጭምር ነው ማለት ነው። የተለያዩ ድጋፎች አሉ። በክልሎችም በፌዴራል በገቢዎችም ከሚሰሩት ስራ በተጨማሪ የክልል ድጋፍ አደረጃጀት ተብሎ በአንድ ዳይሬክቶሬት ስር የተቋቋመ አለ። ይሄ ተቋቋመ አካል የአቅም ግንባታዎችን ይሰጣል። ማንኛውንም ድጋፎች በሚጠይቅበት ጊዜ ፈጥኖ የሚደግፍበትና የሚሰጥበት አግባቦች አሉ ማለት ነው። እኛ አሁን ባለንበት ደቡብ ኢትዮጵያ ክልል በተለይ ስድስት የክልል መቀመጫዎች አሉ። አሁን ክልል በስድስቱም ክልል መቀመጫዎች ያሉ የመንግስት አገልግሎት ሰጪ ተቋማት በየወሩ እኛ ጋር ይመጡ ነበር። አሁን በተለይ በኢ-ፔይመንት እና ፋይሊንግ ስርዓት እሱም ከፌዴራል ገቢዎች ተገቢውን ድጋፍ ተደርጎልን ባለሙያዎች እንዲሰለጥኑ ተደርጎ፣ እንደዚሁም እንደገና ደግሞ በስድስቱ ማዕከል ያሉ መንግስት ተቋማት ውስጥ ያሉ አስተዳደር እና ፋይናንስ ዘርፍ ኃላፊዎች፣ እንደዚሁም የግዢና ክፍያ ላይ ያሉ ዳይሬክቶሬት አስተባባሪዎች፣ እንደዚሁም በተጨባጭ ተግባሩን የሚፈጽሙ ባለሙያዎች ስልጠናዎችን እንዲወስዱ ተደርጎ አሁን ላይ ከስድስቱ ማዕከል ወደኛም ይመጣ ይል እዛው ባሉበት ቦታ ላይ ሆነው ክፍያ የሚፈጽሙበትን ስርዓት ዘርግተን ከባለፈው ወር ጀምሮ በአካል የሚመጡትን አስቀርተናል። በሚዘጋጁ ህጎችና አሰራሮች የባለሙያዎችና የአመራሮችን አቅም የማብቃት ስራ ደግሞ ይህም በስልጠናም በተግባር በሚደረግ የልምድ ለውጥም የሚታገዝ ስለሚሆን በዚህኛው አንግል በከፍተኛ ደረጃ እንተጋገዛለን። ሌላው እንግዲህ ከፌዴራል መንግስት በገቢ ክፍፍል ወደ የክልሎቹ የሚሄዱ ገቢዎች አሉ። በሀገር ውስጥ ታክስ በኩልም እንደገና በጉምሩክ በኩል ከሚሰበሰበው ታክስ ለየክልሎቹ ደግሞ መንግስት በቀመር የሚያከፋፍለው የገቢ ክፍፍል አለ። በዚህም ዙሪያ ያለውን ግልጽ የሆነ አሰራር ላይም መረጃ ለመለዋወጥ የሚያስችል አጠቃላይ እድልም ይፈጥራል ማለት ነው እና ዘርፈ ብዙ የሆኑ የመደጋገፎችን የሚፈጥር አቅም ያለው የልምድ ለውጥ ነው የምናካሄደው። የአቅም ግንባታም የልምድ ለውጥን በተለያየ ኩነት በተለያየ አግባብ እናከናውናለን። ከዚህ በፊት ከነበረው በጣም በተሻለ መልኩ ቅንጅታዊ አሰራር ከክልሎች ጋር እያደረገ እየመጣ ያለ ተቋም ነው። ከዛ አንጻር ከዚህ በፊት እቅድ ስናቅድ የክልል የፌዴራል ተብሎ ለየብቻ ነው። እንደ ሀገር ያለንን አንድ ላይ አምጥቶ የማቀድ ለዛ እቅድ ደግሞ በጋራ ተረባርቦ የመስራቱ ባህል አልነበረም። ስለዚህ ያንን አሁን ዘንድሮ ላይ የአንድ ነጥብ አምስት ትሪሊዮን እቅድ ግብ ለማሳካት በተደጋጋሚ መድረኮችን ፈጥረናል። ለዛም የሚሆኑ ድጋፍና ክትትል የግምገማ ስርዓት የሪፖርት ስርዓቱን በጣም እያዘመነ መጥቷል። ከዛ አንጻር ከቴክኖሎጂ አንጻር ቴክኖሎጂን ከማዘመን አንጻር ኢንፍራስትራክቸሩን ክልል በራሱ እንኳን ቢያሟላ ስልጠናዎችን ባለሙያን እዚ አምጥቶ ላብራቶሪ፣ የአይቲ ላብ አስገብቶ የማሰልጠን ታች ድረስ ደግሞ የድጋፍና ክትትል የስራ ላይ ድጋፍ አይቲዎች እያደረጉ ያሉበት መንገድ በጣም የሚመሰገን ነው። በእኛው በራሳችን በፌዴራል ገቢዎች በጀት ፍላጎታቸው ላይና በተደራጀ መልኩ ስልጠና ለባለሙያዎቻቸውም ጭምር ለአመራሮቻቸውም ጭምር ይሰጣል። ሁለተኛ የባለሙያዎች የኤክስፐርቲዝ ድጋፍ ነው የምናደርገው። ብዛት ያላቸውን ባለሙያዎቻቸውን ለማሰልጠን ሲያስፈልግ ደግሞ የእኛ ባለሙያ ከዚህ እዛ ድረስ ሄዶ ስልጠናውንም ጭምር የምንሰጥበትም ጭምር ይሆናል ማለት ነው። ያን ብቻ አይደለም፣ የገቢውን አቅም አሟጦ እንዲሰበስቡ ከማድረግ አንጻር ይሄም አሁን የተጀመረው ምንድነው የጋራ መድረኮችን እየፈጠር ገቢ አቅማቸው ምንድን ነው የሚለውን ነገር አማጣው እንዲያዩ ድጋፍ የሚደረግበትና እቅድ አውጥቶ ያንን እቅድ እንዲተገብሩ የጋራ አድርገን የምንሄድበት የምንደግፍበት ከዛም ደግሞ አፈጻጸማቸውንም በጋራ እያገመገምን ክፍተቱን እየለየን ያንን ክፍተት እየሞላን እየተማማርን የምንሄድበት ሁኔታዎችን ነው ማለት ነው እየፈጠርን ያለ ነው። የተደረገውን የልምድ ልውውጥ ለማስፋት አስፈላጊነቱ አያጠያይቅም። የሚሉን የልምድ ልውውጡ ተሳታፊዎች የገቢዎች ሚኒስቴር ይህንን ድጋፍ እና ክትትሉን በተለያዩ ዘርፎች አጠናክሮ መቀጠል እንዳለበት ተሳታፊዎቹ አጽንኦት ሰጥተውበታል። ይህን ልምድ ማስፋት ያስፈልጋል። እርግጥ ክልሎች ተደጋጋሚ ይመጣሉ፣ ግን የሚመጡት የሚልኩት ባለሙያ ነበር። አሁን ግን አመራሩ ይህን ልምድ ልውውጥ አድርጓል። በፌዝ በፌዝ ቢሆን ላለው ቀጥሎ ያላዩት በየአቅማቸው ስራ ሂደቶችም እንደዚሁ ኬስቲሞች ወይም ቡድን መሪዎችም እንደዚሁ የሆኑ ባለሙያዎችም እንደዚሁ የሚጭረው ነገር አለ ማለት ነው። ይህንን የሚጭረውን ነገር ለማምጣትና ወጥ የሆነ ግንዛቤ እንዲኖር እውቀት እንዲኖር ደረጃ በደረጃ ይህንኛው ነገር ቢቀጥል የሚል ነገር አለ። በድጋፍም በቅንጅትም በጋራ የተጀመሩ ስራዎች መቀጠል አለባቸው። ህገወጥነት ላይ በጋራ የተጀመሩ ስራዎች መቀጠል አለባቸው። ሌላኛው ደግሞ የገቢ አሰባሰብ ስርዓቱ ከፌዴራል ጀምሮ እስከ ታችኛው ታክስ ማዕከል ድረስ ወጥ የተቀናጀ መሆን አለበት። ትክክል ነው። ፌዴራል የራሱን የሆነ ሪፎርም ሰርቶ የሰራተኛ አስተዳደር ደንቦች አሉት። የራሱ አከፋፈል ስርዓት፣ ከአለባበስ ጀምሮ እንደ ፌዴራል ያሉ ነገሮች እንደ ሀገር፣ እስከ ክልል ድረስ ወጥ የሆነ የክፍያ ስርዓት፣ ወጥ የሆነ የገቢ አሰባሰብ ስርዓት፣ ወጥ የሆነ የአገልግሎት አሰጣጥ ስርዓት እንዲኖር ደግሞ ቀሪውን ጊዜ አብረን በጋራ ብንሰራ ለውጥ ማምጣት ስለምንችል ይሄ የአሰራር ስርዓቱ ከላይ ጀምሮ እስከ ታችኛው ድረስ ተናባቢ ቢሆን እኔ ከጥሩ ለውጥ ይመጣል ብዬ አስባለሁ። ቴክኖሎጂዎች በእኛው ሰዎች እየለሙ መሆናቸው ትናንት ከተለያዩ ሀገር ከህንድ፣ ቻይና፣ አውሮፓ ወዘተ እነዚህና መሰል እንትኖች በምንፈልገው ደረጃ እንትን ሊሉ አይችሉም። ያው ቅድመ ብዙ ቅድመ ሁኔታዎች ያሉባቸው ናቸው። በምንፈልገው መጠን መረጃዎችን ተጠቅመን ውጤታማ እንድንሆን ብዙ ይፈለጋል ብዬ አላስብም። ብዙ ርቀት ከሄድ ከኋላ በሆነ አግሪመንት እንትን የለፋ ብዙ ያወቀው ነገር ወደ ኋላ የሚመለስበት አይነት አግባብ ነበር። አሁን ግን በተለይ በሀገር ልጆች እየለሙ ያሉ ቴክኖሎጂዎችን ተጠቅመን አሰራሮቻችንን ቀልጣፋ ለማድረግ እየተደረገ ያለው ጥረት በጣም ተስፋ ሰጪ ነው ብዬ ነው መወስደው። በዚህ አጋጣሚ ሁለቱንም ጉምሩክ ኮሚሽንንም የገቢዎች ሚኒስቴር መስሪያ ቤትንም ከልብ ነው አመሰግ የገቢዎች ሚኒስቴርም ይሁን ጉምሩክ ኮሚሽን ለክልሎች የሚደረጉ ድጋፎች እንደሚቀጥሉ እንዲሁም ተከታታይነት ባለው ሁኔታ ግንኙነቱ እንደሚቀጥል በምላሻቸው ጠቅሰዋል። የክፍያ ስርዓቱንም በኦንላይን ማድረግ ስራዎች የገቢዎች ሚኒስቴር ይህንን ፕላትፎርሞችን እየተጠቀመ ነው ያለው። እነዚህን ነገሮች በደንብ አይቶ ግንዛቤ ይዞበት እነሱ አፕሪሼት እንዲያደርጉ ነው ወደ ታች አፕሬሽየት ተደርገው ተግባራዊ እንዲያደርጉ እገዛ ይሰጣቸዋል። እዚህ ጋር ያ ያሉ ማለት ነው የሚያዩት ጉዳይ እዛ ወደ ታች ቢወርድ እና እነሱ ጋም ተግባራዊ ቢደረግ ትልቅ ለውጥ ያመጣል። ተከታታይ የሆኑ የጋራ አቅሞችን ለመገንባት ያው ግንባር ቀደም ሮል መጫወት አለብን። በጋራ ደግሞ ይህንን ማሳደግ ይጠበቅብናልና በእኛ በኩል የታክስና የጉምሩክ ልህቀት ማዕከላትን መገንባት ጀምረናል። ይሄ የተሻለ ዴሊቨሪ ያለውን አመራርና ፈጻሚ በክህሎት በስነ ምግባር፣ በኮምፒቴንሲ በአጠቃላይ በአገልግሎት አሰጣጥ የተደራጀ ስብዕና ያለውን ባለሙያና አመራር አጠቃላይ ደግሞ አጠቃላይ አሰራሪም በዚህ ደረጃ የማብቃት በሂደት ደግሞ የመገንባት ስራዎች መሰራት አለብን ብለን እየሰራን ስለሆነ በእነዚህ ሁሉ ላይ ቀጣይነት ያለው የጋራ ስራ ነው የምንሰራው። መደጋገፋችን በከፍተኛ ደረጃ ይቀጥላል ብዬ ነው የማምነው። የዝግጅት ክፍላችን በልምድ ልውውጥ ወቅት ባደረገው ምልከታ በጉምሩክ ኮሚሽን እና በገቢዎች ሚኒስቴር ያለው በቴክኖሎጂ ስራዎችን የማዘመን በተለይም የአሁናዊ ሪፖርትና ሁነት መከታተያ መንገዶች የሚበረታቱ መሆናቸውን ተገንዝቧል። የገቢዎች ሚኒስቴር ቅርንጫፎቹ የሚሰሯቸውን ስራዎች እና በጉምሩክ ኬላዎች ያሉ ቁጥጥሮችን በአንድ ስክሪን መከታተል ላይ የተሰሩ ስራዎች ሀገራችን ወደ ዲጂታል ለመሸጋገር የምታደርጋቸውን እንቅስቃሴዎች የሚያመላክቱ መሆናቸውን ታዝበናል።